ሰላም እንዴት ናችሁ? ውዴ የዚ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ዕለታዊ መረጃዎችን ወርና ተይዤ መጥቻለሁኝ። አብራችሁን ቆዩ። ማንቸስተር ዩናይትዶች የኡዲኔዜውን የፊት መስመር አጥቂ የሆነውን እንግዲህ ሎሬንዞ ሉካን ለማስፈረም እንዳስቡ እየተገለጸ ይገኛል። በነገራችን ላይ ተጫዋቹ ይህን ያህል ከፍተኛ ክፍያ አያስፈልገውም። በትንሽ ክፍያ ነው እንግዲህ የሰር ጂም ራትክሊፍም እንደ አጠቃላይ አመራሩ በትንሽ ክፍያና በትንሽ ደሞዝ ነው ተጫዋቾችን እንግዲህ ማስፈረም የሚፈልጉትና ይሄ ተጫዋች እንግዲህ በጣም ረጅም የሆነ ተጫዋች ነው እንቅስቃሴውን የማይችዋለው እና ፈጣን የሚባል አይነት ነውና። በተለይም ደግሞ የአየር ላይ ኳሶችን የሚጠቀም ነው። ከምንም በላይ ቁመቱም ለዚህ ይረዳዋል፣ እና ተጫዋቹ እስከ 35 ሚሊዮን ዩሮ ድረስ ተለጥፎበታል፣ እና ተጫዋቹ ደግሞ በጣም ደስ የሚለው ነገር ወጣት ነው፣ 24 ዓመት ነው። ከዚህ አንጻር ማንቸስተር ዩናይትዶች ተጫዋቹን በዝውውር ኢላማቸው ውስጥ እንዲያስገቡት አድርጓቸዋል። በ31 አፒሪያንስ ውስጥ 12 ጎል ማስቆጠር የቻለ ተጫዋች ነው እና ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አይናቸውን ከሚያሳርፉበት ተጫዋች ውስጥ አንዱ ነው። ሪያል ማድሪድ ብሩኖ ፈርናንዴዝን ለማስፈረም እንግዲህ ፍላጎት እንዳለው ታውቋል። እስከ 90 ሚሊዮን ፓውንድ ድረስ ለተጫዋቹ ለማዘጋጀት እንዳሰቡ ነው እየተነገረ የሚገኘው እንግዲህ ሪያል ማድሪድ ብዙ ከዋክብቶችን እያስኮበለለ ይገኛል። ይታወቃል የሊቨርፑል አሌክሳንድር አልኖርድ እንግዲህ ለማስፈረም መስማማቱ የሚታወቅ ጉዳይ ነው። አሁን ደግሞ ፊቱን ወደ ማንቸስተር ዩናይትዱ ስታር ብሩኖ ፈርናንዴስ አዙሯል። ተጫዋቹ በማንቸስተር ዩናይትድ ቤት እያሳለፈ የሚገኘው ጥሩ የሚባል ጊዜ ነው። ከዛም አንጻር ነው እንግዲህ ብዙ የአውሮፓ ክለቦች ተጫዋቹ ላይ ፍላጎት እያሳደሩትና እስከ ዘጠና ሚሊዮን ፓውንድ ድረስ ለማዘጋጀት እንዳስቡ ነው እየተነገረ የሚገኘው። በተለይም ደግሞ የሉካ ሙሪች እድሜ መግፋትን ተከትሎ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ዛሬ የሚወጡ መረጃዎች ይጠቁማሉ። ናስር ማዘራዊ በዚህ የውድድር ዓመት ከየትኛውም የማንቸስተር ዩናይትድ ተጫዋች በበለጠ ብዙ የመሬት ላይ ግንኙነቶችን ማሸነፍ ችሏል። ሞሮካዊ የቀኝ መስመር ተመላላሽ ናስር ማዘራዊ በጠቅላላው ለ123 ጊዜያት ያክል የመሬት ላይ ግንኙነቶችን ማሸነፍም ችሏል። ፖርቱጋላዊ የአማካኝ ስፍራ ተጫዋች ብሩኖ ፈርናንዴዝ በበኩሉ ከማዘራዊ በመቀጠል 117 ግንኙነቶችን በማሸነፍ ተከታዩን ደረጃ ይዟል። እንግዲህ የተጫዋች ከባየር ሙኒክ ከመጣበት ጊዜ አንስቶ ለማንቸስተር ዩናይትድ ያልተጠበቀ እንቅስቃሴ ነው እያሳየ የሚገኘው። የመጣበት ዋጋና እያሳየ ያለው እንቅስቃሴ በብዙዎች ዘንድ ያልተጠበቀ ነው እና በማንቸስተር ዩናይትድ ደጋፊዎች ዘንድም አግራሞትን የፈጠረ ነው እና በጣም ጥሩ እንቅስቃሴን እያሳየ ይገኛል። የሆላንዱ ክለብ አያክ ስፖርቲንግ ዳይሬክተር ማሪን ቤከር ዴንማርካዊ የማንቸስተር ዩናይትድ አማካኝ ክሪስቲያን ኤሪክሰን በክረምቱ የዝውውር መስኮት ለማስፈረም ጥረት ሊያደርጉ እንደሚችሉ ገልጸዋል። ክሪስቲያን ኤሪክሰን ከዚህ ቀደም በማንቸስተር ዩናይትድ የነበረው ቆይታ አስደናቂ እንደነበር ይታወቃል፣ ስለዚህ እርሱን በድጋሚ ስለማስፈረም ልናስብ እንችላለን ሲሉ ተናግረዋል። በተመሳሳይ ደግሞ ወጣት ተጫዋቾች ወደ ማንቸስተር ዩናይትድ እንዲመጡ የማበረታት ግዴታ ይኖርብናል ብለዋል። በተመሳሳይ ደግሞ ወጣት ተጫዋቾች ወደ ማንቸስተር ዩናይትድ የመምጣት እድል እንዳላቸው ነው እየተገለጸ የሚገኘው። ክርስቲያን ኤሪክሰን በመጪው ሰኔ ወር ላይ በማንቸስተር ዩናይትድ ቤት ያለው ውል በይፋ የሚያበቃ ይሆናል። እንግሊዚያው የማንቸስተር ዩናይትድ ፉልባክ ሉክ ሾው ከነገ ጨዋታ ውጭ መሆኑ አሰልጣኝ ሮበን አሞሪም አረጋግጠዋል። አንደኛ ደግሞ ሪስክም ላለመውሰድ ይመስላል። ተጫዋቹ ከጉዳቱ ሙሉ ለሙሉ ካገገመ በኋላ ዋናውን ስኳድ የሚቀላቀል ይሆናል። እንደዚሁም በተመሳሳይ ዜና አይደን ኤቨንም ካጋጠመው ጉዳት በጥሩ ሁኔታ እያገገመ ይገኛል። ነገር ግን ከነገው ጨዋታ ውጪ እንደሆነ ነው እየተነገረ የሚገኘው። እንግዲህ ጋዜጣዊ መግለጫቸውን አጋርተዋል። እንግዲህ እንዲህ ሲሉ ተናግረዋል። ክለቡ ውስጥ ስላለው የተጫዋቾች ተነሳሽነት እንዲህ ሲሉ ተናግረዋል። እርግጠኛ ነኝ ተጫዋቾቹ ከዚህ በፊት ስለነበረው የተሻለ በራስ የመተማመን ስሜት አላቸው። በስብስቡ ላይ የሚታየው ጉልበት የተለየ ነው። ነገር ግን ይህ ውጤት ላይ ሊለወጥ ይችላል ና ይሄ እንዳይፈጠር ጉልበታችንን በመጠቀም እና እናተኩራለን ማሻሻለን በምንችለው ነገሮች ላይ ሰርተናል እና ጨዋታዎችን እንዴት ማሸነፍ እንዳለብን ጭምር እና ብዙ የምናሻሽለው ነገር እንዳለም እናውቃለን። ነገር ግን አሁን ላይ ለመጨረሻዎቹ ሁለት ወራት በተሻለ ሁኔታ ዝግጁ ነን ሲሉ ተናግረዋል። ስለ ማርከስ ራሽፎርድም ተናግሯል። ብዙ የምንጫወታቸው ጨዋታዎች አሉን እና ትኩሬቴ በቡድን እና በተጫዋች ላይ ነው። ራሽፎርድ በአሁኑ ሰዓት የእኔ ተጫዋች አይደለም። ነገር ግን ተጫዋቾቻችንን በውሰት በተቀላቀሉባቸው ክለቦች ጥሩ ሲጫወቱ መመልከት ያስደስተኛል ሲሉ ሮበን አሞሪም ተናግሯል። በተመሳሳይ ዜና ና ስለ ቺዶ ኦቢ ማርቲንም ተናግረዋል። እሱ በዛሬ ሁለት ከ18 ዓመት በታች ቡድን የሚጫወት ይሆናል። ምክንያቱም ከወጣቶች ጋር ትልቅ ነገር ለመገንባት እየሞከር ነው። ከሱ በተጨማሪ የወጣቶች ኤፌ ካብ ዋንጫንም ማሳካት ይገባናል ሲሉ ተናግረዋል። በዚህም ምክንያት እንግዲህ ቺዶ ኦቢ ማርቲን ከነገው ጨዋታ ውጭ ተደርጓል። አሰልጣኝ ሮበን አሞሪም እንግዲህ እንዲህ ሲሉ ተናግረዋል። በነገው ጨዋታ በስታዲየም ላይ የሚኖረው ድባብ አስገራሚ እንደሆን እንደሚሆን እንጠብቃለን ምክንያቱም እነርሱ አሁን ላይ አስደናቂ አቋም ላይ ናቸው። ሆኖም እኛ ጨዋታውን ድል በማድረግ የማሸነፍ ጉዟችንን ለማስቀጠል የምንችለውን ሁሉ እናደርጋለን ሲሉ ተናግረዋል። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ልትሰመኘው። እንግዲህ እለታዊ መረጃዎች እነዚህን ይመስላሉ። በአዲስ ቪዲዮ እስክንገናኝ ቻው ብያሉ።